ሰላም እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁ ልኛል እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ተገናኝተናል። ዛሬ ደግሞ ይዤላችሁ የመጣሁት እንደወትሮ ቆንጆና ቀላል ምግብ ነው። ስፒናሽ በኦቨን ነው የምንሰራው። እንዴት አድርገን ነው የምንሰራው? በኦቨን ውስጥ ምን እንጨምርበታለን የሚለው ነገር አብረን እናያለን። አብራችሁ ነው ለምንሰራው ስፒናች በራይዝ እንግዲህ የሚያስፈልግ ግብአት እንደምታዩት ስፒናች አዘጋጅቻለሁ እንዲሁም ራይዝ እዚህ ጋር አለ። ዘይት፣ ቁንዶ በርበሬና ጨው ለጣም እጠቀማለሁ እንዲሁም ደግሞ ቀይ ሽንኩርት፣ እሸት ነጭ ሽንኩርት፣ ሎሚ እና እዚህ ጋር ዲል አዘጋጅቻለሁ። ዲል የማታገኙ ሰዎች ካላችሁ ለምሳሌ ኢትዮጵያ ያላችሁ ሰዎች ትጠይቁኛላችሁ ብዙ ጊዜ ዲል ምንድነው ብላችሁ ማለት ነው። የማታገኙ ከሆነ እንስላል መጠቀም ትችላላችሁ። ያለበለዚያ የምትፈልጉትን የቃና አይነት መጠቀም ትችላላችሁ። ግድ አይደለም ዲል መሆኑ ማለት ነው። ሩዝ ስትጠቀሙ አብሮ ሊሄድ ይችላል ብላችሁ የምታስቡትን የቅጠል አይነት መጠቀም ትችላላችሁ ማለት ነው። እንዲሁም በስፒናቹ ፋንታ በእርግጥ አለ ስፒናች እንደ ልብ ኢትዮጵያ፣ ግን አንዳንድ ሰዎች ስለምትጠይቁኝ ነው ሌላ ሌላ ሀገር እንግዲህ የምትኖሩ ትሆን ትችላላችሁ ቆስጣ መጠቀም ትችላላችሁ። ስለዚህ መርጣችሁ እናንተ ከሁለት አንዱ መጠቀም ትችላላችሁ ማለት ነው። ስለዚህ ስራችን ስንጀምር እንደ ወትሮ ሽንኩርታችንን እንከትፋለን። ሰሞኑን እየሰራን እንዳለ ነው። በኦቨን ነው የምንሰራው። በጣም ቀላል ነው፣ ነገር ግን በጣም ጣፋጭ ለሁሉም ሰው ሊሆን የሚችል ስራ። ይዛችሁት ብትሄዱ ቀዝቃዛውን ልትመገቡት የምትችሉ የግድ መሞቅ ይኖርብኝ ብሎ የማይል አይነት ምግብ ነው። ከዚህ በኋላ እንግዲህ ምን እንጨምራለን? መስራችሁ ሽንኩርቱን ከጨመርም በኋላ ስፒናችሁንም እንደዚህ ገርደፍ ገርደፍ አድርጌ ተጨምረለ። ስፒናች ብዙ ጊዜ አፈር ስለሚይዝ ትልቁ ስራ ማጠቡ ነው። በደንብ አድርጎ መታጠብ አለበት። ከዛ በኋላ ያለው ነገር ቀላል ነው። የመጨረሻውን እንደዚህ እንጨምራለን። ከዛ ሩዝ እንጨምራለን። አንድ ኪሎ ስፒናሽ የተጠቀምኩት ዘጠኝ ማንኪያ ሩዝ ነው የተጠቀምኩት። ስለዚህ ሩዛችን እናጥባለን። ስለዚህ ያጠብነውን ረይስ ውሃውን ሳንጨምር ሩዙም ብቻ እንጨምራለን። ምንም እንደመሰላችሁ ውሃውን ማንጨምረው ስፒናችሁ ራሱ ያወጣል። በደንብ በእንደዚህ አይነት መልኩ ከጨመርን በኋላ አሁን ዘይት እናደርጋለን። በግምት አምስት ማንኪያ የሾርባ ማንኪያ ማለት ነው ዘይት የጨመርኩት። ይሄኛው ማንቆጥጫው ትንሽ ቀጭን ስለሆነች ረጅም ሰዓት እንደዚህ ሳደርግ ብዙ የጨመርኩ እንዳይመስላችሁ ስለማውቀው ነው ግምቱን። ከዛ በኋላ ምንድን ነው የቀረን? ጨው እንጨምራለን። አንድ የሻይ ማንኪያ ጨው፣ ግማሽ የሻይ ማንኪያ ቆንዶ በርበሬ። እዚህ ታችታች ያደረጓለው ክዳኑ ላይ እንዳይለጠፍ ምክንያቱም ከላይም ከታችም ስለምንለኩ ሰው ክዳኑ ሲግል ክዳኑ ላይ ሊለጥፍ ይችላል እና ሊያርድ ይችላል። ስፒናቹ እዛ በተቻለ መጠን ቦታ ካላችሁ ወረድ ወረድ ብታረጉት ወይም ደግሞ አነስ ያለ ስፒናች ብትጠቀሙ ትችላላችሁ። ብረት ድስታችሁ አፉ ደስ ጢም ባይል ቆንጆ ነው ለማለት ፈልጌ ነው። ይሄንን እሸት ነጭ ሽንኩርት እናንተ በጣም ሲበስል ነው የምፈልገው። አልፈልግም የምትሉ ከሆነ አሁን ከትፋችሁ መጨመር ትችላላችሁ፣ ግን እኔ መጨረሻ ላይ ተጨምረው ለቃናውም እንደገና ደግሞ አፍ ላይ ያለውንም ይዘት ስለምንወደው እኛ መጨረሻ ላይ ነው የምንጨምረው ማለት ነው። ስለዚህ አሁን እንከድንና እንዳማረበት መገጋር ገን ኦቨናችሁ ውስጥ እንከታለን ማለት ነው። አይታችኋል፣ ምንም አይነት ውሃ አልጨመርኩም። አንድ ጊዜ እናማስለዋለን ሩዙ ወደ ውስጥ እንዲገባ ማለት ነው። አሁን ምንም እንዳትፈሩ እና ውሃ እንዳትጨምሩበት፣ በራሱ ውሃ ይበስላል። ስፒናቹ ያወጣል ውሃ ሃያ ደቂቃ በኋላ ላይ የማሰርኩት፣ አሁን ሌላ 20 ደቂቃ ሰጠዋል። አሁን ሌላ 20 ደቂቃውን ሰጥቼው ቅድም ካማሰርኩት በኋላ ማለት ነው። 20 ደቂቃውን ጨርሶ በስሏል። አንድ ላይ እንግዲህ በ180 ዲግሪ ሴንቲግሬድ ለ40 ደቂቃ ነው ኦቨን ውስጥ ያቆየ ነው። ይመስላችኋል እንደዚህ አይነት መልኩ በስሎልናል። ስለዚህ እዚህ ጋር ያለውን ቅድም ያሳያችሁን ዲል እንደዚህ ከፍተን እንጨምራለን እንዲሁም ሸት ነጭ ሽንኩርቱን እንደዚሁ ደቅቅ አድርገን ከትፈን እንጨምራለን። እንደ ነገርኳሽ ነው። ከፈለጋችሁ እናንተ ሸት ነጭ ሽንኩርቱን አብራችሁ ሽንኩርት ከትፋችሁ የጨመራችሁ ጊዜ መጨመር ትችላላችሁ። ሎሚያችንን እንደዚህ እንጨምራለን። ከዛ በደንብ አድርገን እንደዚህ ልውስ ውስጥ ስናረገው ነጭ ሽንኩርቱና ዲሉ ወደ ውስጥ ይገባል። የዛን ጊዜ ይበስላል። አበሳሰሉ ሩዙ እንኳን አልተሰባበረ ቁልጭ እንዳለ እስከ መልኩ ነው። ስለዚህ እናንተም እኔ የተጠቀምኩትን ደቂቃ እኔ ተጠቀምኩትን የኦቨን የሙቀት መጠን ተጠቀማችሁ እንደዚህ አይነት ቆንጆ ራይስ በስፒናሽ ታገኛላችሁ። አሁን ትንሽ ቀዝቀዝ እንዲል ጠበኩት። እዚህ ዙሪያው ላይ ያለ የተለጠፈ ስፒናሽ ካለ በሙቀቱ ይወርዳል። ልታያችኋል ይሄ ማለት ነው። አያችሁት እንደዚህ አይነት። ስለዚህ ወደ ውስጥ ገባ ገባ እናደርገውና እናወጣለን። አያችሁት። የውሃውን መጠን ማየት ከፈለጋችሁ እዚህ ውስጥ አላረረም። ምንም አይነት ውሃ የለውም። ድርቅ ያለ ፍርፍሬ ያለ ታያቸዋል። እንደዚህ አይነት መልኩ ነው የበሰለው። ስለዚህ ምንም ሊያሳስባችሁ አይገባም። ውሃ መጨመር የለባችሁ። በራሱ በስፒናችሁ ውሃ በደንብ ሆኖ ነው የሚበስለው። እዚህ ላይ ሎሚ ካነሰው ያንስራ ብላችሁ የምታስብ ከሆነ ሎሚ መጨመር ትችላላችሁ። ለእኔ ግን ይበቃዋል። ና እንዴት ቁጭ ብሎ እንዳለ እንዴት አይነት ጤናማ ምግብ እንደሆነ በስመ አብ የመጨረሻ የሚጣፍጥ ሩዙ አፋችሁ ላይ ያለ ሙትት ያለ የቤተሰለ በጣም ያለ ነገር አይደለም። የሆነ በስሏል፣ ግን ሩዝ ታኝ ካላችሁ ስፒናችሁ እንደዛው በስል ስፒናችሁ፣ ነገር ግን አፋችሁ ላይ ያስታወቃቸዋል። በጣም በጣም በጣም ነው የምትወዱት። እንዳያችሁት፣ በጣም ቀላል ነው። ለጾም በጣም ቆንጆ አማራጭ ነው። ቀዝቃዛ ነው፣ አልበላለኝ ምናምን ብላችሁ የምትሰሙት አይነት ምግብ አይደለም። ስራ ቦታ ይዛችሁት ብትሄዱ፣ ለልጆቻችሁ ትምህርት ቤት ይዛችሁት ብትሄዱ፣ ብዙ ትጠይቁኛላችሁ። የልጆች ምግብ ስሪልን ምናምን ትሉኛላችሁ ማለት ነው ግን እኔ የልጆች የልጅ የትልቅ የምናም ተብሎ ምግብ አለበት ብዬ አላስብም። ማንኛውም ተቋጥሮ መሄድ የሚችል ነገር ልጆቻችን በተቻለ መጠን አስለምደን መላክ ነው ያለብን ብዬ ስለማስብ እንደዚህ እንደዚህ አይነት ምግቦችን በመሃል ባልሰራ ለልጆች ብትቋጥሩላቸው ቆንጆ አማራጭ ነው ብዬ አስባለሁ እና ይህ ልመድባችሁ እንዲያዩት ምግብ ስሩ ብዬ እላለሁኝ። የእውነት ነው የምላችሁ፣ በጣም ነው የምትጠቀሙበት። ሁላችሁም ሰርታችሁ ብትሞክሩ ደስተኛ እንደምትሆኑ ተስፋ አረጋለሁ። እንግዲህ ለዛሬ የሰራሁት ምግብ ይሄን ይመስል ነበረ። አዲስ የሆናችሁ ለቻናሌ ቻናሌን ከወደዳችሁት ሰብስክራይብ ማድረጋችሁ እንዳረሶ የሰራሁትም ደግሞ ይሄን ይመስል ስፒራች በራይዝ አሰራር በጣም ቀላሉና ጣፋጩን ከወደዳችሁት፣ ላይክ ማድረጋችሁን እንዳትረሱ። እንዲሁም ማስተካከያችሁን በመጻፍ አበረታቱኝ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።